አሁን ጅም ልገባ ነው። ጅም ከገባው በኋላ እንግዲህ ያለቀልሽ አ አሁን ካልተነስ ምንባሽ ነው ብዘልጠው። ሶመያ እኮ አርጀታለች። አው እቃ ብታዩት፣ ይሄ ሁሉ ጥረት የሚደረገው የሚለቀቁ ቪዲዮዎች ላይ ሁሉ ሰመያን ለማቁሰል የማይ የማይፈነቀል ድንጋይ የለም። እኔ እንደማየው ከሆነ ማለት ነው። አሰላሙ አለይኩም ረህመቱላ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። እናንተ እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ጋይስ። ላይክ የለም ለብድሎ ላይክ ማታረጉት እና ላይክ አድርጉ በቅንነት ማለት ነው እንግዲህ የነ አዩን የነ የጥንዶቹን እንግዲህ የባልና የሚስቶችን ቪዲዮ እያየው ብዙ ጊዜ በቃ እኔ አሁን እዚህ ጋር ማለት እንፈልገው በህይወታችሁ ላይ ጣልቃ ገብቶ ሁል ጊዜ እያነቆረ ለማድማት በቃ እያነቆረ ከሚያደማችሁ ሰው ፈጣሪ ይጠብቃችሁ ነው የምለው። ጣውንት ማለት ይሄ ከሆነ ወላሂ እኔ ብቻ ነኝ እንጃ ምን ማለት እንዳለብኝ አላቅም በቃ የሆነ ሱመያን ለማቁሰል አዩ የማትፈነቅለው ድንጋይ የለም ይህ ሁሉ ደግሞ የማን ነው የሰይድ ፊት መስጠት ነው እሱ ፊት ስለሰጣት ነው እውነት ለመናገር ማለት ነው ዛሬ ጭራሽ ጅምል ገባ ነው በቃ አለቀልሽ እያለች ነበር እኔ ኦሮምኛ አልችልም ግን ጣልቃ ያስገባቻቸው አማሪኞች አሉ እና ከሁኔታዋ ትረዳላችሁ የሆነ ነገር ማለት ነው። በቃ የሆነ ቀብጣ ምናምን እሷን ለማናደድ ና የምሰራው ስራ እና እንግዲህ ያው ሰይድን መድኃኒት አስነክታው ነው። ሰይድን የሆነ ነገር አድርጋው ነው። በደህ ነው አደለም እያል ለእሱም ከማሰብ የተነሳ ነገሩ ሲበዛ ገንዘብ ገንዘብ እያለች እሱ ደግሞ ከምንም ያልቆጠረው ለምንድን ነው? የብዙዎች ተመልካች ነው፣ የብዙዎች የተመልካቾች ጥያቄ ነው። ስለሱም እሱም ሲያወሩ ነበር በቪዲዮአቸው ላይ እና ውድ ቤተሰቦቼ እኔ እናደዳለሁ፣ የምሬ ነው ምላቸው። እኔ በጣም ነው የምናደደው። በቃ ሱመያን ለማንቆር ለማናደድ በቃ ታነቁራለች ሁልጊዜ ማለት ነው። ይህ ደግሞ እሱ ፊት ስለሰጣት ነው። ተየ ሱመያን ስማታን ሺ ቢላትም ያናክል አይደለም ማለት በቃ፣ በሚያስፈራ ፊት ከሱ ቃል አትወጣም። እኔ እንደውም አሁንማ እሱ ልኳት ነው እንዲ እስከምል ድረስ ነው ከእሷ ሁኔታ አንጻር እና እኔ በጣም ነው የምናደደው። እኔ እንደዚህ ተናደድኩ ሰመያ ምን ይሰማታል የሚለውን ነገር ሳስብ የበለጠ ይበሽቀኛል ማለት ነው። ውድ ቤተሰቦቼ እና በህይወታችሁ እንደዚህ አይነት ሰው ጣልቃ ገብቶ በቃ እያነቆራችሁ ለመኖር ከሚያስብ ሰው ፈጣሪ ይጠብቃችሁ ነው የምለው። እስኪ ቪዲዮቸውን እያየን ቆይታ እናደርጋለን። አብራችሁኝ ነው። አንተን ብትወድ ካዩ እስካሁን ድረስ ትወልድል ነበረ። አትወድክም ያት ስታገባት ወፈር ያለች ልጅ ፊቷ የሞላ ቆንጂ የነበረች አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ለአለመውለድ መርፌ እየተወጋችን ነው የከሳችው። ያስከሳት መርፌ ሆነው እያሉ መርፌ እየተወጋችን የከሳችው። መከላከያ መርፌ እየተወጋች ነው ለዛ ማትወልደው። እኔ መድኃኒት እኔ መርፌ ጦሴን ይዞት ሄድ።

ስመኛ ጠልቻ አይደለም። በእኔ እንዴት ቢያንስ እናቷን እንዲኑ እንዲመሰድ በኝ ብላ ተናደድ ልጆችን ይዛል እንድመጣ ሲቀጥል ደግሞ እኮ አሁን ዝም ብለህ ሶስት ሚሊዮን አራት ሚሊዮን አካውንት ውስጥ አድርገን በሜሴጅ አሁን ራሱ ጥልቅ ቢል ጥልቅ ቢል ልጁ ተረገዘ ማለት ታዲያ ሶስት ሚሊዮን አራት ሚሊዮን አካውንት ቢገባ በምን ታሳድገኛለች? ይህቺ እንግዲህ ወደ ቤተሰቦቼ እንደሰማችሁት ነው እንዳያችሁት ነው። ብር ወደ አካውንቴ በቃ ሶስት ሚሊዮን ሁለት ሚሊዮን ሶስት ሚሊዮን ወደ አካውንቴ አለች። ልጁ ተረገዘ ነው አለች። ልጅም፣ አቶ ልጁ መርፌ እየተወጋች ነው እያለኝ ነው። ተመልካች ሲላት ማለት ነው ጋይስ እና ውድ ቤተሰቦቼ እሱ ሲሆን፣ እሺ በቃ እሱ ወዶ አምኖበት ፈቅዶ እየኖረ ነው አደለ፣ ይኖር። ግን ለምንድነው ስርዓታ ሲዟት የማይኖረው ነው? በቃ የኔ ጥያቄ የምር ለምን ለምንድነው ስርዓታ ሲዟት መኖር ያልቻለው? በቃ አግብቷል፣ አግብቷታል፣ ተዋደዋል አይደለ? ተዋደው እነሱ ይኖሩ ግን ይችል ልጅ ለምንድነው የማይተዋት? ለምን በዚህ ልክ በቃ አታንሺ ከተባለ አታንሺ። ደግሞ የሆነ በቃ ሆን ብላ ለማናደድ የምትሰራው ስራ በጣም ነው የምገረመው። ጋይስ እኔ ምን እንደምላችሁ አላቅም። ሱመያ ጠንካራ ሁኚ ነው ማለት የምንፈልገው። አውቃ አቅዳበት በቃ ያንቺን ጨጓራ ላጥ ለማድረግ ነው ቪዲዮ የምሰራው የምሬ ነው የምላችሁና ጅም ልገባ ነው ዛሬ እንግዲህ ከእንግዲህማ ጅም ልገባ ነው፣ በቃ አለቀልሽ ምናምን፣ በቃ አለቀልሽ ምናምን እያለች ነው ቪዲዮ ስትሰራ። ቪዲዮን ያየሁትና እኔ በጣም ነው የምናደደው በንግግሯ። በቃ እውነቱን ስነግራችሁ በጣም ነው የምበሽቀው በቃ። ሰው እንዲ ከኋላ መጥቶ እንደዚህ ሲያፌዝ ሲያሌጥ አለመናደድ አይቻልም። እና ግን ሰመያ ጠንካራ ናት። ኢንሻላህ አትናደድም ብዬ አስባለሁ። ግን ሳይድ ማለት ነው ብዙ ነገር አብራችሁ አሳልፋቸዋል። በቃ እሷ አያንቱ ጣ የኔ ጣውን ትሆና ካንተ ጋር መኖር አልችልም አለች። አንተን እንደ እንደማጠላህ ግልጽ ነው። ግን መኖር ካልፈልገች በቃ ተዋት። ቢያንስ የያስካትን ምላሳም ስርአት አስይዛት። በቃ አሃ በቃ የያስካትን ሴት ስርአት አስይዛት። ምላሷን ታቁም እኔ ይህን ነው ማለት ፈልገው፣ ውድ ቤተሰቦቼ፣ እናንተ ምን ይሰማችኋል? ስታዩት በመድኃኒት ነው አፍዝዘዋለች፣ አደንግዘዋለች ይላሉ፣ እህቱም እንደዛ ትላለች። ግን በቃ በቃ እሱ ወዶ እየኖረ ነው ወዶ እየኖረ እስከሆነ ድረስ በቃ እንደ ፍጥርጥሩ። ግን ይቺ ምስኪን ሴት አስታሰድባት አታስተቻት ነው ማለት የምፈልገው ማለት ነው ውዶቼ። እና ያያንቱ ንግግር እንደ እኔ የሚያናድዳችሁ የሚያበሽቃችሁ ሰዎች አላችሁ በእርግጠኝነት። በቃ አንቺ ምን ቤት ነሽ ልትሉ ትችላላችሁ። ግን እኔ በቃ ያኔ እኔ ራሴን በሱመያ ቦታ አድርጌ ሳየው በጣም ነው የምናደደው። እውነት ለመናገር ስራዋ በጣም ነው የሚያናድደው። ጭራሽ እሱ እየተለሳለሰ ነሚሰማት እና ሱመያ እኮ አርጅታለች። በማንኛውም መንገድ ሱመያን ማስገባት ሱመያን መንካት ነው የምትፈልገው። በጥሩ ነገር እኮ አይደለም የሆነ በሚያቆስል ነገር እና አዩ፣ ልብ ግዢ። ሴት ልጅ ነሽ የልብ ልብ አይሰማሽ እሱ ዝም ስላለሽ አሁን ልብ ግዢ። እውነት ልብ ግዢ ነው ማለት ፈልገው እንግዲህ። ሱመያ ሰሞኑንም ጠፋ ብላለች እንሻአላህ ነገሮችን አስተካክላ ትመጣለች ብዬ ተስፋ አድርጋለሁ። የሶመያ አድናቂዎች ያው ሁልጊዜም ከጎኗንን እና ይሄንን ነው ዛሬ ማለት የፈለኩት። በቃ በንግግራቸው ግርም ስለተሰኞ ነው ውዶችዬ፣ በንግግራቸው በጣም ስለተገረምኩ ነው። ስራቸው በጣም ነው የሚያስገርመው። ብቻ አላህ ልቦና ይስጣቸው። ይህን ነው ማለት ፈልገው። ቤተሰቦቼ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ።